ስሜት ነው ወይስ እውቀት ነው 19 ዓመቱ ሲገኝ ግን አብዛኛው ነገሩ የሚመስለው አብሯቸው ያደገውን የዱር እንስሳት ነው የሚመስለው ከተማር ነው ከየት ነው የምንማረው ከወረስነውስ ምንጩ ምን ሊሆን ይችላል ከተጸነስን ከጥቂት ጊዜ ጀምሮ ነው ማህፀን ውስጥ ነው የሚጀምረው እነዚህ ስሜቶች ሊነሳሱ እንደገና ሊታደሱ የሚችሉ ነገሮች ናቸው ወይ ክርስ ከመቃብር ላይ ያለው ጉዱ ካሳ ለንቆጳዚው እሷ የተገፋች። አንዳንዴ እነዚህ ሰዎች ሀገር በምንም እንደማትለወጥም ያሳዩናል። ሁልጊዜም እዛ እየኖሩ የሚያስቡት ግን በዚህ በኢትዮጵያዊኛ ሀገር ሰበበ መኖር ልትሆን ትችላለች። አባቶቻችንና አባቶቻችሁ ብለን ነው የምናነበው ነው ወይስ አባቶቻችን ብለን ነው የምናነበው ነው ልዩነት